አሰላም አሌይኩም ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ስለ ካፕከት አፕ ነው። ካፕከት ከዚህ በፊት ያው በነፃ እየተጠቀምን ነበረ። አሁን ላይ ደግሞ ፊ እየጠየቀን ነው ማለት ነው። ፊ እንክፈል ካልን በወር እስከ ሰባት ዶላር አካባቢ ድረስ ይጠይቀናል ማለት ነው። በአመት እንክፈል ካልን ደግሞ እስከ ሰባ አራት ዶላር አካባቢ ድረስ ይጠይቀናል ማለት ነው። ለዛሬ ይዤላችሁ የመጣሁት በነፃ ለዘላለም የሚያስጠቅመንን ካፕከት አፕ ነው። ይዤላችሁ የመጣሁት ለኮምፒውተራችንም ለስልካችንም የሚሆነንን ይዤላችሁ መጥቻለሁኝ። ሊንኩን ቴሌግራም ቻናሌ ላይ አደርግላችኋለሁኝ። ከዛ ላይ ገብታችሁ ዳውንሎድ ታደርጉታላችሁ ማለት ነው። የቴሌግራም ቻናሌ ሊንክ ከቪዲዮ ከዲስክሪፕሽን ስራ አደርግላችኋለሁኝ። ከዛ በመግባት ሊንኩን ኮፒ ካረጋችሁት በኋላ ወደ ጉግል ክሮም ላይ ትገባላችሁ። ከዛም በኋላ ላይ ሰርች በተኑ ላይ ፔስት ካላችሁት በኋላ ላይ በእንደዚያ መልኩ ዳውንሎድ የሚል ይመጣልናል። እዚች ጋር አንዴ ክሊክ አድርገን ዳውንሎድ እናደርግበታለን። አሁንም ዳውንሎድ የሚል ይመጣልናል። 540 ሜጋ መሆኑን ካረጋገጣችሁ በኋላ ዳውንሎድ ታረጉታላችሁ ማለት ነው። ዳውንሎድ እስከሚያደርግልን ድረስ ትንሽ እንታገሳለን። እዚህ ጋር ዳውንሎድ አርጎ ጨርሶልኛል ማለት ነው። የኔ እንደምትመለከቱት ዳውንሎድ አድርጎልኛል። ወደ ፋይላችን ላይ ቀጥታ ፋይል ዳውንሎድ የሚለው በመግባት ዳውንሎድ አድርጎልናል። እዚህ ጋር መጀመሪያ ላይ ኢንስታል ከማረጋችን በፊት ወደ ዊንዶውስ ሴኩሪቲ እንገባለን ማለት ነው። አንዴ ራይት ክሊክ በማርገን እንከፍታለን ወይም ደብል ክሊክ አድርገን ዊንዶውስ ሴኩሪቲ ከከፈተን በኋላ ላይ ዝቺ ጋር ቫይረስ ምትለዋን አንዴ ክሊክ እናደርግበታለን። ከታች በኩል ቫይረስ ከምትለው ከታች በኩል ማናጀር ሴቲንግ ምትለዋን አንዴ ክሊክ እናደርግበትና እዚህ ጋር አራት ቦክስ አሉ እነሱን ኦፍ እናደርጋቸዋለን ማለት ነው። ቫይረስ ስላለው ሳይሆን ያው ስንከፍተው እንዳይመልስብን ነው ማለት ነው። እነዚህን ኦፍ የምናደርጋቸው አራቱንም ኦፍ ካረጋችሁ በኋላ ላይ ዋይፋይም ኮኔክት አድርጋችሁ ከሆነ ኦፍ አደርጉት ማለት ነው። ምንም አይነት ቫይረስ የለውም። ያው አንዴ ኢንስታል አድርገን እስከምንጨርስ ድረስ እንዳይመልስብን ስንል ነው ይሄን የምናደርገው። እዚጋ ካብከቱን ራይት ክሊክ ካረጋችሁ በኋላ ራን ትሉታላችሁ። እዚጋ እስከሚከፍት ትርልን ትንሽ እንጠብቃለን። እዚህ ጋር በእንደዚህ አይነት መልኩ ከከፈተልን በኋላ ላይ ኢንስታል ኒው የሚላለ አንዴ ክሊክ እናደርግበታለን። ኢንስታል አድርጎ እስከሚጨርስ ድረስ ያው ትንሽ እንታገሳለን። ይሄውና ኢንስታል ኒው አድርጎልኛል። ስታርት ኒው ምትሏን አንዴ ክሊክ ስታደርጉበት በዚህ መልኩ ጨረስን ማለት ነው። ኢንስታል አድርገን ከፋይላችን እንወጣና ወደ ዊንዶውስ ሴኩሪቲ ገብተን ኦፍ ያደረግናቸውን ቦክሶች እዚህ ጋር ኦን እናደርጋቸዋለን ማለት ነው። ከዚህ በኋላ ዋይፋያችሁንም ኦፍ አድርጋችሁት ከሆነ ኦን ማድረግ ትችላላችሁ። አሁን እዚህ ጋር አሁንም ከዊንዶውስ ሴኩሪቲ እንወጣለን። ከዛ እዚች ጋር ካፕከት አፕ ምትለዋን ራይት ክሊክ እናደርግና ራን የሚለውን እነካለን ከዛ በእንደዚህ አይነት መልኩ ከፍቶልኛል ማለት ነው። በእንደዚህ አይነት መልኩ እዚ ጋ እንትን ከመጣባችሁ አብዴት የሚል ከመጣባችሁ ካንስል በሉት። እዚ ጋ ክሬት ፕሮጀክት የሚል አለ ወይም ኒው ፕሮጀክት የሚል ይመጣላችኋል። አንዴ ክሊክ ታደርጉታላችሁ። ከዛ ፕሮጀክቱን እስከሚከፍትልን ትንሽ እንጠብቃለን። በእንደዚህ አይነት መልኩ ከፍቶልኛል ማለት ነው። ይህንን ይመስላል በነፃ እንደዚህ በእንደዚህ አይነት መልኩ እንጠቀማለን ማለት ነው። እዚ ጋ ኢምፖርት አለ። ኢምፖርት ማለት ያው ከፋይሎቻችን ላይ ወይም ከፋይላችን ላይ የቪዲዮዎችን እንዲሁም የተለያዩ ነገራቶችን ኦዲዮ፣ ፎቶ አምጥተን የምናስቀምጥበት ነው ማለት ነው። መጀመሪያ ያው ስንጠቀም ይህንን ነው የምንጠቀመው ማለት ነው። እስኪ እዚህ ጋ አንድ ቪዲዮ ልምረጥ። እዚች ጋ ይችኛዋል ልምረጥ እስኪ፣ ኦፕን። በእንደዚ አይነት መልኩ ገብቶልኛል ማለት ነው። እዚህ ጋ መጀመሪያ ቪዲዮ ኢምፖርት ካደረግን በኋላ ላይ ቀጥታ ይህንን ስበን ወደ ታች ድራግ እናደርጋለን ማለት ነው እዚ ጋር ደግሞ ቪዲዮዎችን የምንቆራርጥበት እንዲሁም ኦዲዮ፣ የተለያዩ ነገራቶችን የምናስተካክልበት ኤዲት የምናደርግበት ክፍል ነው ማለት ነው። ሶሪ እዚች ጋር ደግሞ ያው ፕላየር ናት። እዚህ ጋር ቪዲዮዎችን ኤዲት እያደረግን የምንመለከትበት ክፍል ነው ማለት ነው። እዚህ ጋር ደግሞ እዚ ጋር ከዚህኛው ደግሞ ያው ኢፌክት፣ የተለያዩ ኢፌክቶችን የምናስተካክልበት እንደ ቴክስት እንዲሁም የተለያዩ ነገሮች ብዙ ነገሮችን የምናስተካክልበት ነው ማለት ነው። እዚች ጋ ዙም ማድረግ ያለች ዙም ማድርገን ለመቁረጥም ሆነ ለንትን እዚ ጋ የምንቆርጥበት ነው። እንዲሁም እዚ ጋ ወደኋላ ወደ ፊት ባክ የምናደርግበት ነው ማለት ነው። ከላይ ኦዲዮዎችን የተለያዩ ሙዚቃዎችን ማስገባት እንችላለን። ቴክስት ስናስገባ ዚች ጋ ቴክስት ምንትለዋን ነክተን ማስገባት እንችላለን። እንዲሁም ስቲከሮች ኢፌክቶችን ማስገባት እንችላለን። ውስጡ ብዙ ኢፌክቶች እና ስቲከሮች አለው። ከዛም በኋላ ላይ ከጨረስን በኋላ ኤክስፖርት የሚለውን ዚጋ እንነካለን ማለት ነው። ኤዲት አድርገን ከጨረስን በኋላ ያው ባጭሩ ለማስረዳት ያክል ነው። ዚጋ የቪዲዮዋችሁን ኳሊቲ ከመረጣችሁ በኋላ ላይ ከዛ አሁንም ከታች ያለችዋን ኤክስፖርት ብላችሁ ፋይላችሁን የምታስቀምጡበትን እንዲሁም የፋይላ የቪዲዮውን ስም ሰታችሁት ኤክስፖርት ያደርግላችኋል ማለት ነው። ይህንን ይመስላል። ቪዲዮ ከወደዳችሁት ቪዲዮን እንዲሁም ይጠቅመናል ብላችሁ ካሰባችሁ ላይክ አድርጉት፣ እንዲሁም ቪዲዮአችን ማነው ቻናላችንን ሰብስክራይብ አድርጉት። ቪዲዮ ይህን ይመስላል። በሌላ ጊዜ ስለ ቪዲዮ እንዲሁም ስለ ኤዲቲንግ እንድሰራላችሁ ከፈለጋችሁ ከታች ኮመንት ላይ አስቀምጡልኝ። ባይ ባይ።